ሰላም ሰላም እንዴት ናችሁ? በያላችሁበት እግዚአብሔር ሰላም ይብዛላችሁ። ዛሬ ሚያዚያ 20 ቀን 2017 ዓ.ም በዳግም ትንሳኤ ማግስት ሰኞ በዚህ በባሌጎባ ደብረ መድኃኒት መድኃኔዓለም ቤተክርስቲያን የሚሰራው አዲስ ሕንጻ ቤተክርስቲያን መሰረቱ ላይ ነው አሁን የቆምኩት ያለሁት። ስራው እየተከናወነ እየተሰራ ነው ያለው እና በቪዲዮ ሙሉውን ዙሪያውን እንድታዩት ከግራውንዱ ጀምሮ ላይ አሁንም እየተሰራ ያለውን ስራ በቪዲዮ ወስጄዋ አለው አጠገቤ በዚህ በሞያው ትልቅ ዋጋ እየከፈለ ያለ ኮሚቴ ውስጥም ሆኖ ህዝቡንም እያንቀሳቀሰ በሙያውም ደግሞ ትልቅ ስራ እየሰራ ያለ ወንድማችን በየነ አጠገቤ ያለና የተወሰኑ እየተሰሩ ያሉትና ቀጣይ የሚሰራውን ስራ እንዲያስረዳን ለአንድና ሁለት ደቂቃ የተወሰነ ሀሳብ እንዲሰጠኝ ጋብዘዋለሁ። የደረሰበትን እየተሰራ ያለውን ወደፊት ቀጣዩም ስራ ምን እንደሆነ ሲ ለሚመለከቱ የተለያየ ድጋፍ አስተዋጽኦ ለሚያደርጉ ለመድኃኔዓለም ልጆች በዓለም ዙሪያ ላሉ ሁሉ የተወሰነ መልእክት እንድታስተላልፍ ነው። በይ አመሰግናለሁ ሚኒስቴ ከአዲስ አበባ ድረስ እዚህ ድረስ መጥተን ስራችንን ስለጎበኘ እጅግ አድርገን እናመሰግናለን። ስራው እንግዲህ እግዚአብሔር ይመስገን በዚህ ደረጃ ደርሷል። አሁን ግሬድ ቢም ላይ ደርሰናል። ኮምፓክት አድርገን በሮሎ መጥተን ተጠቅጥቆ ሴሌክት ማቴሪያል ገብቶ የግንባታ ስራ ሂደት አልቆ አሁን የግሬድ ቢም ስራ ወለሉ ላይ የመሬቱ መነሻ ወለል ላይ ደርሰናል። እሱ ላይ ሊን አድርገን ግሬድ ቢም እያስቀመጥን ነው ያለ ነው። እስካሁን ቆንጆ እንቅስቃሴ ነው ያለው። እግዚአብሔር ይመስገን። በአጭር ጊዜ በአጭር ወጪ እስካሁን የቤተክርስቲያን የተሰራው ቢያንስ 50 ሚሊዮን እንኳን ያልደረሰበት ከነ ሌበሩ ከነ ማቴሪያሉ ያልደረሰበት ሂደት ውስጥ ነው ያለው። ስራውም በኳሊቲ እየተሰራ ነው ያለው። አሁን ግሬድ ቢም ላይ ደርሰናል። ቀጣይ እንግዲህ ግሪን ቢም ሆኖ እንደሞላን ወደ ሀርድ ኮር ነው የምንገባው። ሃርድ ኮር ከሰራን በኋላ ብረት ሚሽ አስረድ ወደ አርማታ ሙሌት ነው የምንገባው። አሁን አርማታ ሙሌት ላይ ነው እንግዲህ ጭንቃችን፣ ትንሽ ያለን ባጀት በጣም አነስተኛ ስለሆነ የሲሚንቶ ፍጆታ፣ የብረት ፍጆታ፣ ቀጣይ ስራ ደግሞ ለመስራት የኮለን ቶፕ ታይ ቢሞች የሚታሰሩ አሉ። ከላይ ያችን የምታያት አሁን ብረት እያሰር ያለናት ቤዝመንት አላት። ከላይ የእሷን የቤዝመንት ተስፎር ሌታ መስሪያ ብረት ያስፈልገናል። ርብርብ አሁን ነው የሚያስፈልገው እስካሁን ያለው ነገር ቆንጆ ነው፣ መልካም ነው። እግዚአብሔር ይመስገን። የመድኃኒት ለመወዳጆች እጃቸውን እየዘረጉ ነው። ግን ይህ ስራው በዚሁ ትኩሳት፣ በዚሁ ሂደት እንዲቀጥል እገዛቸው እንዳይለየን ነው። በእኛ በኩል ሃያ አራት ሰዓት ነው፣ እዚህ ምን ቆመው እግዚአብሔር ይመስገን፣ ምንም እንትን ያለው ነገር የለም። ስራውንም እየሰራን ያለ ነው፣ በሌበር ኮስት ነው፣ በሰራተኛ ነው እየሰራን ያለ ነው። ለቀን ሰራተኛ ነው የምንከፍለው፣ ለሞያ እንኳን ለሞያተኛ እንኳን የከፈልነው ክፍያ የለም። በበጎ አድራጎት ነው አብዛኞቹ ሰዎች የሚሰሩት። አሁንም ይሄንን ኃይል ሳንበትን ቀጣይ ስራዎችን እንድንሰራ የመድኃኔዓለም ወዳጆች እገዛ እንዲያደርጉልን ነው የምንለው። እንዳንተ አይነት ወንድሞች የመጡ የሁኙ ያዩ ስራውን የደረሰበትን ሰው በማየት ስለሚያምን እንቅስቃሴ እንዲደረገልን ነው። በዩ እንግዲህ ባለፈው በተለይ በተደረገው የባዛር እንቅስቃሴ በተገኘ የተወሰነ ገንዘብ ለመንቀሳቀስ ችላችኋል። በምትችሉት አቅም ብረትም፣ ጠጠርም፣ አሸዋም ድንጋይም ለማቅረብ ተሞክሯል። አሁን ግቢ ውስጥ የምናየው ግን ምን ያህል ሊያግዛችሁ ይችላል የሚለውን እንደማየው ሰፊ ስራ ነው የሚጠብቀው ከዚህ በኋላ። ስለዚህ በማቴሪያል ደረጃም ባለፈው፣ እግዚአብሔር ይስጣቸው፣ የቀድሞ የሰንበት ትምህርት ቤቱ አባላት በሁለት ወንድሞች አማካኝነት አንድ መኪና አራት መቶ ኩንታል ማለት ነው ልከው አሁን እሱ ወረዴ ስራ ላይ ውሏል እያየውን ያለውት እና እንደዛ አይነት ድጋፍ ያስፈልጋል ብዬ አስባለሁ። አሁን በያገሩ ያለ ሲሚንቶ ግማሹ ቢልክ ጠጠር አሸዋ ቢል የበለጠ ስራ መሰራት ይችላል። ና እሺ፣ በዚህ ዙሪያ የምሰጠው ሀሳብ ካለ እንደ ባለሙያ አመሰግናለሁ። እንግዲህ ያው ስራዎቹ ስራው በሚያዘው በ ፍቅር ነው የሚሄዱት። አሁን ቀጣይ እኛ በጣም የሚያስፈልገን የሚያሳስበን ብረት ነው፣ ብረት የለንም። ለምሳሌ ለግሬድ ቢም የሚሆን ብረት እራሱ ጨርሰናል። እንግዲህ ቦታው ላይ እንደምታየው ነው፣ ለዚች ለግሬድ ቢም ያለችን ነገር ነው እንጂ ለቀጣይ ስራ የለንም። ኮለን አሁን እያንዳንዱ ኮለን ብረት ነው የሚያስፈልገው። ባለ 16 ባለ 14 የሚፈልገ አለ ባለ 20 የሚፈልግ አለ እንደዛውም ለቤዝመንት ለሶሌታዋ ባለ አስር እና ባለ ስምንት ምሽ ያስፈልገናል። በጣም አሁን እንግዲህ ጭንቀታችን ይሄ ስራ በዚህ እንደ ከዚህ በፊቱ እንቅስቃሴ ካልኖረ ስራው ወደ ማቆም ነው የምንገደዱ። ስራ ካቆም ነው ደግሞ ብክነት ነው። እነኛ ባሉ ማቴሪያሎች ጣውላዎች ይበላሻሉ። እንጨት ክርስቲ እንጨቶች ይበላሻሉ። ዝናብ ሲመታቸው ፀሐይ ሲመታቸው ስለሚበላሹ እንደው እቺን ቤዝመንት እስከን ሞላ የላኛዋን ቤዝመንቷን ሶሌታዋን እስከን ሞላ ድረስ እንደው ርብርቡ በዚሁ ሂደት ቢቀጥል የሚል ነገር ነው የማነሳው። አዎ ባለፈው የቀድሞ ሰንበት ተማሪዎች እግዚአብሔር ይስጣቸው በእውነት እኛ ያላሰብ ነው በጭንቀት ደረጃ ውስጥ ነበርን። ይህን ሲሚንቶ ሲያመጡልን እነሱ ሲሚንቶ ካመጡልን በኋላ ነው ይህ እንቅስቃሴ ጀመር ነው። ቆመን ነበረ ሁለት ወር ሶስት ወር አካባቢ። ለምን ሲሚንቶ አልነበርን ሲሚንቶ አራት መቶ ምናምን ቁንታላ አላመጡልን። እንግዲህ ሲሚንቶ እኛውን ለዚህ ለአርማታ ሙሌት ወደ አንድ ሺህ ቁንታል ሲሚንቶ እንፈልጋለን። ከዛ ውስጥ ያለን ሲሚንቶ የሚባለው አራት መቶ ኩንታል ነው። ከአራት መቶ ላይ አሁን እንግዲህ የቀሩ ጎን ላይ ጎን የቀሩ መሰረቶች እየተገነቡ ነው። ከዛ ላይ ተጠቅመናል። ምንም የለንም ማለት ይቻላል። አሁን ያለን ባጀት፣ በባጀት ደረጃ የቀን ሰራተኛ ባጀት የማይሆን በሚሊዮን አንድ ሚሊዮን ለሚሊዮን የማይቆጠር ብር ነው ያለን። ለዚህ ደግሞ ቀጣይ ስራ እንድናስቀጥል የሚያስፈልገን በዋናነት ብረትና ሲሚንቶ ነው። በከፍተኛ ባለ ስድስት ብረት በጣም እንፈልጋለን። ለኮለኖች ኮለን ለማስቀጠል ባለ አስራ ስድስት ብረት እንፈልጋለን። እንደ ከዚህም በፊቱ አንድ ኮለን ለአንድ ሰው ተብሎ እንቅስቃሴ ተጀምሮ ነበር። ያ እንቅስቃሴ በመሀል ትንሽ ጋፕ አለ። ምን ላይ እንደደረሰ አላቅም። አንድ ወቅት ሲንቀሳቀሱ ነበረ ወንድሞች። ያ እንቅስቃሴ እንደ አዲስ ተጠናክሮ ቢቀጥል፣ እኛም በዚሁ በጀመር ነው በሙቀት ኃይላችን ሰራተኛ ሳንበትል ኮለኑን የሆነ ስቴፕ አንድ ኮለን እንኳ የምናሳይ ይዤ ቤት የሚገርም ነገር፣ ከዚህም በፊት የነበረው ነገር ተደብቋል፣ አይታይም። ሶስት ሜትር ከስልሳ ነው የቤት ቁፋሮ ማለት ነው። አሁን ስታየው እንግዲህ ግሬድ ቪም ላይ ነው ያለው መሰረት ሜዳ ነው ማለት ነው። እኛ የሰራነው ስራ ራሱ ተውጧል። ሰራን ብለን እንኳን ልና እንደ የሰው እንቅስቃሴ እንኳን ሊኖር እችን ኮለን እንድናቆም ቢረዱ የመድኃኔዓለም ወዳጆች ከእኛ ጎን ሊቆሙ ለማለት ነው የምፈልገው። ጊዜ ይስጥልን። እንግዲህ ስላደረክልን ጉብኝት በጣም ነው የምናመሰግነው። ክትትል አይ ላይን ነው የምንለው እሺ ተወዳጆች፣ የመድኃኔዓለም ልጆች ሁላችሁ እንግዲህ ከባለሙያው ከበየነ ጋር ያሉትን ሀሳቦች አውርተናል። እንደምትመለከቱት አሁን አብዛኛው ስራ ከመሬት በታች ከወለል በታች ነው ትልቁ ስራ የተሰራው። አሁን ግሬድቢም ብረቱን የማሰር ስራ ጀምረዋል። ባለፈው ወንድሞቻችን፣ እህቶቻችን የቀድሞ የሰንበት ትምህርት ቤት አባላት በላኩት የሲቢንቶ የአራት መቶ ኩንታል ሲቢንቶ ስራው በተቻለ መጠን እየተከናወነ ያለው አሁን ግን ቢያንስ ይሄንን ግሬድቢም ለማሰርና አርማታውን ለመሙላት የመሰረቱን ስራ ማለት ነው ኢንሹራንስ ከአንድ ሺህ በላይ ኩንታል ሲሚንቶ የሚያስፈልግበት ባለ 16 ቁጥር ብረት ደግሞ ለግሬድሚው ማሰሪያ እንዳጠቃላይ ሙሉ ስለሚታሰር በርካታ ብረት የሚጠይቅ ነው የሚሆነው እንግዲህ አሸዋውንም ጠጠሩንም የማቅረብ ስራ የግድ ያስፈልጋልና በተቻለ መጠን አሁን መሰረቱ ወጥቶ ኮለን የማቆም ስራው እንኳን ሳይቋረጥ መቀጠል እንዲችል የእናንተኑ ያልተቋረጠ ርብርብ ይጠይቃል። እስካሁንም በተለያዩ መርሃ ግብሮች በባዛር ባለፈው ጥሩ እንቅስቃሴ ነበር። ያ ብቻ ሳይሆን በሶሻል ሚዲያዎች ባሉት እንቅስቃሴ የአቅማችሁን ድጋፍ እያደረጋችሁ ያላችሁ እናቶች፣ አባቶች፣ ወንድሞች አላችሁ። ያ ስጦታ አሁንም ሳይቋረጥ ስራውም ሳይቆም በተቻለ ፍጥነት መቀጠል እንዲችልና እንደው የምንናፍቀው በዲዛይን ያየነውን የተሻለ ቤተክርስቲያን የምናይበትና ገብተን እግዚአብሔርን የምናመልክበት የምናመሰግንበት እንደው የምንደሰትበት ከእግዚአብሔር ጋር የምንገናኝበትን ቤት ፍጻሜ እንድናይ ይሄ እግዚአብሔር የሰጠንን እድል እንድንጠቀምበት በአጋጣሚ በልጅነት መንፈስ ላሳስባችሁ እወዳለው። የቤተክርስቲያኑን ሕንፃ አሰሪ ኮሚቴ የደብተር ቁጥሮች ወይም የባክ አካውንት ቪዲዮ ስር እናስቀምጣለን። በምትችሉት አቅም ይሄንን ድጋፍ እያደረጋችሁ በቴሌግራምም በፌስቡክም በተለያዩ መገናኛ ብዙሃን በምናገኛችሁ ቤተ መድኃኔዓለም ግሩፕ ላይ የላካችሁበት ሰንበት እንደረሰኝ እየላካችሁ እግዚአብሔር እያመሰገን አባቶች እንዲመርቋችሁ እናደርጋለን። እግዚአብሔር ያበርታን፣ የሁላችንን ፍጻሜ ያሳምርልን። በያላችሁበት መድኃኔዓለም ለሚጠብቃችሁ። እንግዲህ እዚህ እንደምታዩት የሚለፉ የሚጥሩ ከሙያ ጀምሮ በጉልበት ስራም ኮሚቴው ሁልጊዜ እረፍት የለውም። ትልቅ አላፍትና ትልቅ ሸክም እንደሆነ ታውቃላችሁ። ና እነሱን ደግሞ ቢያንስ ባለንበት ሆነን ገንዘብ ድጋፍ በማድረግ ሀሳብ፣ እውቀት፣ ማቴሪያል በመላክ ድጋፍ እንድናደርግ ነው ላሳስብ መወደው። እግዚአብሔር ከሁላችሁ ጋር ይሁን።